ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን፣ ዋና ዋናዎቹን በቅድሚያም አብይ አህመድ በትግራይ ሕዝብ ላይ ጀኖሳይድ ፈጽመዋል ብለው እንደማይናገሩ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳም አብይን የቅርብ ጓደኛዬ ነው፣ እርሱ ጀኖሳይድ ፈጽመዋል ብሎ ነጥሎ መናገርም ተገቢ አይደለም ሲሉ ተሰምተዋል። እናንተም ትሰሙታላችሁም። የኢሳያስ አፈወርቂ አገዛዝ ከብልጽግና በኩል ለሚቀርቡበት ክሶች ሁሉ ምላሽ እየሰጠ ይገኛል። የብልጽግና ሙከራ ይሳካም ይላል ሻቢያም። ዓለም አቀፍ የመገናኛ ብዙሃን ደግሞ የሁለቱ አካላት የቃላት ጦርነት ሊወልደው ይችላል ያሉትን የመሳሪያ ጦርነትን እያስጠነቀቁ ናቸው። ከዚህ ጋር የተያዘ መረጃም አዘጋጅተናል። ግብጽ ከኢትዮጵያ በኩል ከፍተኛ ውሃ ተለቀቀብኝ ስትል ከሰሰች። 780 ሚሊዮን ሜትር ኪዩብ ውሃ ተለቆብኛል ስትልም ነው ያሳወቀችው። እንመለከተዋለን። ጠቅላይ ሚኒስትሩ የቁርሳችን ያክል ናቸው ያሏቸው ኢትዮጵያውያን ስደተኞች ሰልፍ ወጡም። ጦርነት ወደ ሱዳን እንዲሰደዱ ያደረጋቸው እነዚህ ስደተኞች ውሳኔው ይቀለበስ ዘንድም ጥሪ ያቀርበዋል ሌላኛው መረጃችን ነው። ይህ በእንዲህ እንዳለበት ትግራይ ክልል 50 በመቶ የሚሆነው የእርሻ መሬት እንዳልታረሰ የጀኔራል ታደሰ ወረዳ አስተዳደር አሳውቋል። በክልሉ ምርት ላይ እስከ 25 በመቶ ቅናሽ እንዲመዘገብ ምክንያት ይሆናሉ ያላቸውን ጉዳዮችንም አስቀምጧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አብይ አህመድ በትግራይ ህዝብ ላይ ጀኖሳይድ ፈጽሟል ብለው እንደማይናገሩ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ አብይ የቅርብ ጓደኛዬ ነው፣ እርሱ ጀኖሳይድ ፈጽሟል ብሎ ነጥሎ መናገርም ተገቢ አይደለም ብሏል። ጠቅላይ ሚኒስትር አብይን የትግራይ ህዝብን ሊያጠፋ የኤርትራና የአማራ ተስፋፊ ሊሂቃንን ይዞ ዘምቷል፣ እርሱ የፖለቲካ ድንክ ነው፣ ኢትዮጵያ ላይ የበቀለ አረም ነው፣ የትግራይ ህዝብ ላይ ጀኖሳይድ ፈጽሟል ወዘተ የሚሉ ንግግሮችን ሲናገሩ የሚታወሱት ጌታ ጌታቸው ረዳ አሁን አለቃቸውን ጓደኛዬ ነው ጄኖሳይድ ፈጽሟል ብሎ ነጥሎ መናገርም ልክ አይደለም ሲሉ ተደምጧል። አቶ ጌታቸው ረዳ ከአልጀዚራው ፕሮግራም አዘጋጅ ማህዲ ሀሰን ጋር በነበራቸው ቆይታም ስለ ትግራዊ ጦርነትና የዘር ማጥፋት ወንጀሎቹ ሲናገሩ ጠቅላይ ሚኒስትር አብይ አህመድን ደግሞ በብዙ ሲከላከሉ ተሰምቷል። ከዚህ ጋር በተገናኘ የተጋነኑ ገለጻዎች እንደነበሩም ጠቁሟል። አቢ አህመድ በጦርነቱ ወቅት አብይ አህመድ ጀኖሳይድ ፈጽመዋል በሚል ሲናገሩ ነበር። የአቋሙ አሁን ከእርሶ ጋር አለ? አጋንኛ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። አብይ አህመድ ጀኖሳይዱን ፈጽመውታል ወይ? ይህንን የምነግርህ እንደ ሕግ ባለሙያ ነው። ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም። በ2013 አብይ አህመድ ጄኖሳይድ ፈጽመዋል ብለው ሲናገሩ ያኔ የሕግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጀኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። ያኔም የህግ ባለሙያ ነኝ። ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበሩ። ስለዚህ ጀኖሳይድ ተፈጽሟል፣ አልተፈጸመም? በትግራይ ውስጥ ጀኖሳይድ ተፈጽሟል ብዬ አምናለሁ በአብይ አህመድ አሁን ለምናገራቸው ቃላት መጠንቀቅ አለን። ከዚህ በፊት የማይጠነቀቁ ነበሩ ማለት ነው። አሁንም በአቋሜ ለመገኘት ዝግጁ ነኝ። ቆይ ቆይ፣ አልገባኝም። ለተመልካቾች ግልጽ ያርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ ግን አብይ ፈጸመው ብለው ለመናገር አይፈልጉም። ይህንን እያሉ ነው ያሉት። ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረንም አይደለም። በጦርነቱ እ በርካታ ተዋናያን ነበሩ እኮ አብይ አንዱ ነው።

እራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን እተውለታለሁ። ሲጀመር እኮ ዐቢይ ጓደኛ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛ ነው። ማን ዐቢይ የቅርብ ጓደኛ ነበር። ሳስትጠለው አልነበርም እንዴ የጀኖሳይድ ወንጀለኛ ጦረኛ ኢምፔሪያሊስት ስትለው አልነበርም እንዴዎ ያ ኮ ጓደኛ ነበርን የሚለውን እውነት አይቀይረውም የሆኑ ግራ አጋቢ ጓደኛሞች ናቸው ከጀኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት አዎ ከጄኖሳይዱ በኋላም ጓደኛ ናችሁ፣ ከጄኖሳይዱ በፊት ጓደኛ ናችሁ እና በጄኖሳይድ ወቅት ግን ጓደኛ አይደላችሁም። እርስ በርስ እየተዋጋን ነበር። ይህንን የጄኖሳይድ ጉዳይ ባናሳንሰው ነው የሚሻለው እኔ አይደለሁም እያንኳሰስኩና እያሳነስኩት ያለሁት። እርስ ሆኖዎት ጀኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ አሉት። የኢሳያስ አፈወርቂ አገዛዝ ከብልጽግናው በኩል ለሚቀርብበት ሁሉ ምላሽ እየሰጠ ይገኛል። የብልጽግና ሙከራ ይሳካም ይላል ሻቢያም። ዓለም አቀፍ የመገናኛ ብዙሃን ደግሞ የሁለቱ አካላት የቃላት ጦርነት ሊወልደው ይችላል ያሉትን የመሳሪያ ጦርነትን እያስጠነቀቁ ናቸው። የብልጽግናው ሰዎች ቀይ ባህር የህልውናችን ጉዳይ ነው በሚል የጀመሩት ፕሮፓጋንዳ ሁለት ዓመታትን ተሻግሮ ፈቀቅ ሳይል በሚዲያ ብዙ ተነገረልን በሚል እንደ ድል እየቆጠሩት ግን ገፍተውበታል። ሻቢያም ለሁሉም ባይሆን ከቀድሞ የጥፋት አጋሩ በኩል ለሚሰሙ ንግግሮች ምላሽ ያለውን አንድ ለእናቱ በሆነው በቴሌቪዥን ጣቢያው ወይንም ደግሞ በሚኒስትሩ ገጽ በኩል እያቀረበ ነው። ከሰሞኑ በሁለት መንገዶች ተመሳሳይ ምላሾችን ሰጥቷል። የኤርትራ የውጭ ጉዳይ ሚኒስቴር በይፋዊ ገጹ ላይ ባወጣው ማብራሪያም የኢትዮጵያ ገዢው ፓርቲ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ሲል አጣጥሎታል። ሚኒስቴሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸውም ብሏል። ሚኒስቴሩ ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች እያለም ይተቻል። የሁለት ሀገር ሕዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኑሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችል ነበር የሚለው የሻዕቢያው ሚኒስቴር የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፋት አይችልም በማለት ይሞግታል። ሚኒስቴሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር ለማሳጣት ነው የሚለው መከራከሪያም ሀሰተኛና ትርጉም አልባ ነው በማለት ትችቱን ያቀርባል። ይህ በእንዲህ እንዳለ ቢቢሲ ከኢትዮጵያና ኤርትራ ሰዎች በኩል እየተደረገ ያለው የቃላት ምልልስ ሌላ ጦርነትን እንዳይወልድ አስግቷል ሲል ዘግቧል። እነዚህ ኢትዮጵያና ኤርትራን የሞትንና የጦርነት መልክን በዓለም ፊት የሰጡ ጦረኛ አገዛዞች በጋራ ኢትዮጵያውያን ላይ ከአመታት በፊት ዘምተው ያደረሱትን ጉዳት ያነሳል። ሁለቱ ሀገራትን በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለ መኖራቸው በአሁኑ ወቅት የተዘገበ ነገር የለም የሚለው ቢቢሲ፣ ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኤቲቪ በሺዎች የሚቆጠሩ አዳዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል ሲልም ይቀጥላል። ከዛም የኢትዮጵያ የጦር አመራሮች የጦርነት ፉከራዎች ያላቸውን አቅርቧል። የዚህ ጦርነት ዋነኛ መነሻ ምክንያት ሊሆን የሚችለው ትግራይ ነው የሚለው ዘገባው በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነም በኢትዮጵያና የኤርትራ መካከል ጦርነት የመቀስቀስ እድል አለ ሲልም ነው።

ግብፅ ከኢትዮጵያ ከፍተኛ ውሃ ተለቀቀብኝ ስትል ከሰሰች። 700 ሚሊዮን ሜትር ኪዩብ ውሃ ተለቆብኛል ስትልም ነው ያሳወቀችው። ኢትዮጵያ በራሷ ሀብት የመልማት መብቷን ለማደናቀፍ ለዘመናት የቀጠለ ጥረት ስታደርግ የቆየችው ግብፅ ይህን ጥረቷን በቀጥታ ሳይሆን በኢትዮጵያ ጎረቤቶች ውስጥ በመግባት ትሰራ ዘንድ የብልጽግናው የዲፕሎማሲ ኩስምና ምቹ ሁኔታን ፈጥሮላታል። የሀገሪቱን የዲፕሎማሲ ጥሪት አትን ነው በአንድ የስብሰባ አዳራሽ የተገኙ የአለም መሪዎች ጋር ሰልፊ ለመነሳት የሚ የሚሻኮቱ መሪዎች ባለቤት የሆነችው ኢትዮጵያን የካይሮ ባለስልጣናት ደግሞ በተለያዩ አለም አቀፍ አደባባዮች በተከታታይ እየከሰሱ ቀጥሏል። ትናንት የሀገሪቱ የውሃና መስኖ ሚኒስትር ያወጣው መግለጫም ከኢትዮጵያ በኩል ከፍተኛ ውሃ ተለቀቀብኝ የሚል ክስ ነው። ባለፈው መስከረም አስር ከኢትዮጵያ የተለቀቀው የውሃ መጠን 485 ሚሊዮን ሜትር ኩብ ውሃ ነበር የሚለው የሀገሪቱ መንግስት፣ መስከረም 27 ላይ ግን ይህ መጠን ወደ 780 ሚሊዮን ሜትር ኩብ ውሃ አሻግቧል እያለም ቀጥሏል። በህዳሴው ግድብ ላይ የሪሞት ሴንሲንግ ጥናት ማድረጉን ያሳወቀው ሚኒስትሩ በዚህም አንድ ሜትር ያክል ከፍ የሚል ውሃ መለቀቁን ገልጾ ይህም ከተፈጥሯዊ የአባይ ወንዝ የውሃ ፍሰት ጋር ወደ ሁለት ቢሊዮን ሜትር ኪዩብ የሚሆን ተጨማሪ ውሃ ተለቆብናል ሲል ያስረዳል። በዚህ ወርም ከፍተኛ መጠን ያለው ውሃ ኢትዮጵያ ለቃብናለች እያለ ይቀጥላል። በዚህ ወር የመጀመሪያዎቹ ሀያ ቀናት የለቀቀችው ውሃ መጠን በቀን በአማካኝ 180 ሚሊዮን ሜትር ኪዩብ ውሃ መሆኑን ገልጾ በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን ሜትር ኪዩብ ነበር ይላል። የግድቡ የውሃ አለቃቀቅ ተለዋዋጭነት በግድቡ ላይ ቴክኒካዊና ሳይንሳዊ አስተዳደር እንደሌለ ያሳያል በማለት የሚወቅሰው ሚኒስቴሩ ግብጽ በዚሁ ሳቢያ ከአሷን ግድብ ማስተንፈሻዋን ለመክፈት ተገዳለች ብሏል። ከዚህ በፊት የህዳሴውን ግድብ ኢትዮጵያ ታስቆማለች የሚል ተደጋጋሚ ክስ ታቀርብ የነበረችው ግብጽ አሁን ደግሞ ከፍተኛ ውሃ ተለቀቀ ተጠቃቀቤ ስትል ያልተቀናጀና ሳይንሳዊ ያልሆነ ነው በሚል የህዳሴውን ግድብ የውሃ አለቃቀቅ በታችኛው ተፋሰስ ሀገራት ግድቦች ላይ ተጽዕኖ እያሳደረ ይገኛል በማለትም ወቀሳዋን አቅርባለች። ጠቅላይ ሚኒስትሩ የቁርሳችን ያክል ናቸው ያሏቸው ኢትዮጵያን ስደተኞች ሰልፍ ወጡም፣ ጦርነት ወደ ሱዳን እንዲሰደዱ ያደረጋቸው እነዚህ ስደተኞች ውሳኔው ይቀለበስ ዘንድም ጥሪ አቅርቧል። የትግራይ ጦርነት ያፈናቀላቸው በርካታ ስደተኞች ላለፉት አራት ዓመታት የሱዳን የርስ በርስ ጦርነት፣ የእርዳታ ጦትና መሰል አደጋዎች እየፈተናቸው ቀጥሏል። የትግራይ አመራሮችን እጅ ስጡ የሚል የፓርላማ ማብራሪያን ጠቅላይ ሚኒስትሩ ከአራት ዓመታት በፊት ሲያቀርቡ ወደ ሱዳን ጦርነት ሽሽት የተሰደዱ 30 ሺህ ሰዎችን የመመለስ ጉዳይ ለእኛ ቁርሳችን ናት ብለውም ነበር። በወቅቱ ችግሩ 30 ሺህ ስደተኛ ወጣት ነው፣ ሴትና ህፃን የለውም ማለታቸውም አይዘነጋም። 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ ለውጥ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። 30 ሺህ ለእኛ ቁርስ ናት። ልምድ አለን በሶማሌ፣ ልምድ አለን በጌዲዮ፣ ልምድ አለን በሁሉ ቦታ ተፈናቅሎ አቋቁመናል በሳምንት እናቋቁማለን ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው ተባብረን ቦታቸውን መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ ግን አንድ ችግር አለ ሴቶች የሉም ህፃናት የሉም ወጣት ብቻው ስደተኛ የተባለው ይህ ቃል እስካሁን የት እንደገባ ባይታወቅም በውጭም በውስጥም ስደተኞቹ ግን አስከፊውን ጊዜ እየገፉ ነው። አብይ ሉም ያሏቸው እነዚህ ህጻናትና እናቶችን ጨምሮ በከፋ ሰቆቃ ውስጥ የሚገኙ ስደተኞችም ከሰሞኑ ሰልፍ ወጥቷል። በተንዳባ የስደተኞች ማቆያ ማዕከል የሚገኙ እነዚህ ዜጎች በዓለም የምግብ ፕሮግራም በኩል የተላለፈው ውሳኔ ይቀለበስ ዘንድም ጠይቋል። ድምጻችንን ስሙን፣ ከጀኖሳይድ አምልጠን የመጣን ዜጎች ችግር ውስጥ ነን፣ ሲሉ ጦርነትን ሸሽተው ራሳቸውን በሌላ የጦርነት ቀጠና ውስጥ ያገኙት ስደተ ስደተኞች መፈክራቸውን አሰምቷል። የሚደረግላቸው ድጋፍ በገንዘብ ሳይሆን በምግብ ይሆን ዘንድ ጠይቀው በኦርላንድ ስደተኛ አራት ዶላር እንዴት በህይወት ያቆያል ወዘተ የሚሉ ጥያቄዎችንም አክሏል። የሚመለከታቸው ሁሉ የሰላም ስምምነቱን ተግብራችሁ ወደ ቀያችን መልሱን ሲሉም ተማጽኗል። እነዚህ ስደተኞች ጦርነት፣ የተፈጥሮ አደጋዎችና ረሃብ እየተፈራረቀባቸው የቀጠሉ ናቸው። ከዚህ በፊት በተለያዩ የመጠለያ ካምፖች የእሳት ቃጠሎ ስደተኞችን ሲገድል የጎርፍና ሌሎችም ሰው ሰራሽና ተፈጥሮ አደጋዎችም ጉዳት ማስከተላቸው ይታወሳል። የብልጽግናው ሰዎች የትግራይ ህዝብን ሰባብረነዋል ሲሉም እነዚህንና በቅርቡ እንደ የመን ባሉ ሀገራት የተስተዋለውን በክልሉና በተቀረው የኢትዮጵያ ክፍል ውስጥ የሚገኘው የክልሉ ተወላጅም እያሳለፍ ያለውን ችግር እያጣቀሱ ነው። በትግራይ ክልል 50 በመቶ የሚሆነው የእርሻ መሬት እንዳይታረስ ሆኖ አልተባለም። በክልሉ ምርት ላይም እስከ 25 በመቶ ቅናሽ እንዲመዘገብ ስለመሆኑ የጀነራል ታደሰ ወረዳ አስተዳደር አሳውቋል። የብልጽግና አገዛዝ የትግራይ አርሷአደርን ማፈናቀል፣ ማሳ ማቃጠል፣ የእርሻ በሬዎቹንና እንስሳቱን መግደል የጀመረው ገና በጦርነቱ የመጀመሪያ ወራት እንደነበር ይታወቃል። በዛ ወቅትም የብልጽግና አገዛዝ በምሳሌነት ባስቀመጠውና በአብርሃም በላይ በኩል ይመራ የነበረው የጊዜያዊ መንግስቱ በትግራይ አርሷአደሮች አደሮች ላይ ከሻቢያ ጦር ጋር በመሆን የተፈጸመውን ግፍ በዝርዝር ሲገልጽ ነበር። በወቅቱ የግብርና ቢሮ ኃላፊ ሆነው በአብይ አህመድ አስተዳደር የሁን ታይት ሾሙት ኃላፊ ያረጋገጡትም ይህንኑ ነበር። ቤት ከቤት እንዳትወጣ እንዳታርስ እያሉት ነው። ከብቱም በልበት፣ ከብቱም አቃጠሉበት። እነዛ የዋ እንስሳት የሚበሉት ገለባ እንኳን የቀሩት እንዳይበሉ ገለባም አቃጠሉበት። ከዛ በላይ ፓፓይ እንኳን በልተው ቀጣዩ ሌላ ሰው እንዳይበላ ፓፓዮን ቆርጦት ሄዳል። መሸከም ያለባቸውን እህል ወስደው የቀረውን ውሃ ጨምረውበት ሂደዋል። ገበሬ እንዳያርስ መንፎርና ቀንበር ሰብረውበታል፣ አቃጥለውበታል። ከጦርነቱ በኋላም የኤርትራ ሰራዊትን በሰሜንና ሰሜን ምስራቅ የኦህዴድ ብልጽግና ሚሊሻን ደግሞ በምዕራብ አሰማርቶ አርሶ አደሮችን ከምርታቸው ሲያስተጓጉልና ሲያፈናቅል አመታትን እያሳለፈ ስለመሆኑ በተለያዩ ድርጅቶች በኩል ሲገለጽ ሰንብቷል። እነዚህ ያገዛዙ ተልእኮን ይዘው የተሰማሩ አካላት በትግራይ ውስጥ የእርሻ ምርት እንዲስተጓጉል አድርገዋል በሚልም በአብይ አህመድ ይሁንታ የተቋቋመው የክልሉ ጊዜያዊ መንግስት አሳውቋል። የትግራይ ክልል ግብርና ቢሮ ኃላፊም የ ሀያ ሀያ ሁለቱ የሰላም ስምምነ ስምምነት ሙሉ በሙሉ ባለመተግበሩ ምክንያት 50 በመቶ የሚሆነው የክልሉ የእርሻ መሬት ሳይታረስ ስለመቅረቱ ይገልጻሉ። ካፒታል ጋዜጣ ኃላፊውን ዋቢ አድርጎ ሲዘግብ ቀሪው ግማሽ መሬት በተለያዩ ታጣቂ ቡድኖች ቁጥጥር ስር በመሆኑ ማህበረሰቡና ተፈናቃዮች ወደ ቀያቸው ተመልሰው ማልማት አልቻሉም። ይህ ሁኔታ ረሃብና ሞትን ጨምሯል፣ ሌላ ከባድ ፈተና ሆኗል ብለውኛልም ነው ያለው። የሰላም ስምምነቱ ሙሉ በሙሉ አለመተግበሩ ክልሉ ወደ ቀድሞ ሰላሙ እንዳይመለስ ማድረጉን የገለጹት የቢሮ ኃላፊው በተ በተለይም በድንበር አካባቢዎች የኤርትራ ጦር መኖሩ ወደ ግማሽ የሚጠጋውን ሊታረስ የሚችል መሬት ከጥቅም ውጭ ማድረጉን ይገልጻሉ። ይህ በእንዲህ እንዳለ ባለፈው ጥቅምት ወር የነበረው ያልተለመደ አየር ሁኔታ ዝናብና ተባዮች በግምት ከ 320ሺህ ሄክታር በላይ የእርሻ መሬት ላይ ጉዳት በማድረስ የሚጠበቀውን ምርት በ25 በመቶ እንዲቀንስ አድርጎታል ተብሏል። በዚህም ምክንያት በ2017 1.3 ሚሊዮን ሄክታር ለማልማት ታቅዶ የነበረ ሲሆን አሁን ሊደረስበት የሚችለው 763 ሺህ ሄክታር ብ ብቻ መሆኑም የሚጠበቀው አጠቃላይ ምርትም ከቅዶ ከ50 በመቶ በታች እንደሚሆን ተገምቷል። በታህሳስ 2024 የወጣ አንድ የሰብል ግምገማ ደግሞ በ2025 በክልሉ 2.5 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው ከነዚህም 500,000 የሚሆኑት ለከፋ የምግብ እጦት እንደሚጋለጡ መተንበዩ ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።